ወንዶ ገነት ላይ የጀመርነው ውጤታማ ነው። አሁን ድምፃችንን አጥፍተን በአስቸኳይ ክልሉን ማፍረስ አለብን። ሽመልስ አብዲሳም ወንዶ ገነትና ጥቁር ውሃ በኃይል ከሲዳማ ተወስደው ወደ ኦሮሚያ መጠቃለላቸው የተሰማ ሲሆን የሲዳማ ሕዝብ ከባድ የመሰልቀጥ አደጋ ተጋርጦበታል የሚሉ ድምጾችም እየተበራከቱ ናቸው። ነጭ ሳር ብሔራዊ ፓርክም ጥያቄ ቀርቦበታል። ኔታንያሁ ጦራቸው ተጨማሪ የጋዛ መሬቶችን እንዲቆጣጠር አዘዙ። ከአወዛጋቢው ፕሬዝዳንት ትራምፕ ጋር ጋዛን ከፍልስጤማውያን ነጻ የማድረግ እቅድ የያዙት የእስራኤሉ መሪ ሰራዊታቸው እቅዱን ተግባራዊ እንዲያደርግ ማዘዛቸውን የተሰማው። ሰላም! ውድ ቤተሰቦች እንደምን አላችሁ? ከአዲስ ኒውስ ለሰዓቱ ብተደምጧቸው ብለን እየመራረጥንላችሁን ሀገራዊ፣ ቀጠናዊ፣ ብሎም ዓለም አቀፋዊ ወቅታዊ ጉዳዮች በልዩ የመረጃ ጥንቅራችን እንዲዳጽናችሁ አልተጋበዙልን። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩም። ወንዶ ገነት ላይ የጀመርነው ውጤታማ ነው፣ በአስቸኳይ ክልሉን ማፍረስ አለብን። ሽመልስ አብዲሳ ለካቢኔያቸው አስቸኳይ ትእዛዝ ሰጡም። ወንዶ ገነትና ጥቁር ውሃ በኃይል ከሲዳማ ተወስደው ወደ ኦሮሚያ መጠቃላቸው የተሰማ ሲሆን የሲዳማ ሕዝብ ከባድ የመሰልቀጥ አደጋ ተጋርጦበታል የሚሉ ድምጾችም እየተበራከቱ ናቸው። ነጭ ሳር ብሔራዊ ፓርክም ጥያቄ ቀርቦበታል። የወቅቱን ትኩሳት ለማብረድ በሚል በነጇር ማህመድ እቅድ አቅራቢነት ከደቡብ ብሔር ብሔረሰቦች ክልል ተገንጥሎ ራሱን የቻለ ክልል እንዲሆን የተደረገው የሲዳማ ክልል አሁን ለጽድቅ ያሉት ለኩነኔ ሆኖበታል የሚሉት የክልሉ ተወላጆች በተለይም ከኦሮሚያ ክልል እየደረሰበት ያለው የመሬት ነጠቃና የባህል ወረራ ክልሉን በመፍረስ አደጋ ላይ ጥሎታል እያሉ ናቸው። በክልሉ የሚሰሩ ሁሉም ባንኮች አገልግሎት እየሰጡ ያሉት በአማርኛና በአፋን ኦሮሞ ብቻ መሆኑን የሚገልጹት የክልሉ ተወላጆች ይህ እንዴት ሊሆን እንደቻለና ከክልሉ ተሿሚዎች በኩል ተቃውሞ አለመነሳቱ ጉዳዩን ይበልጥ አሳሳቢ አድርጎታል ያሉ ሲሆን፣ አሁን በክልሉ ስራ ላይ ያሉት አብዛኞቹ ባንኮች አገልግሎት መስጫ ወረቀቶቻቸው የታተሙትም በአማርኛና በአፋን ኦሮሞ መሆኑን አክለው ይገልጻሉ። አማርኛ የፌዴራል መንግስቱ ብሔራዊ የስራ ቋንቋ በመሆኑና አብዛኛው ኢትዮጵያዊም የሚግባባበት ቋንቋ በመሆኑ የአገልግሎት መስጫ ወረቀቶቹ አማርኛ ቋንቋን ማካተታቸው ተገቢ ቢሆንም የብሔሩ አንጡራ ሀብት የሆነው የሲዳምኛ ቋንቋ ቀርቶ አፋን ኦሮሞ በሲዳማ ክልል ኦፊሻል የአገልግሎት መስጫ ቋንቋ መሆኑ ግን ከጀርባው ከባድ ስራ እንዳለ አመላካች ነው ሲሉም ያክላሉ። ነገሩ በዚህ የሚያበቃ ብቻ አይደለም የሚሉት አደጋ እየመጣ መሆኑን ያነፈነፉት የክልሉ ተወላጆች ከቋንቋ ተጽዕኖ በተጨማሪም ግልጽ የመሬት ወረራም እየተደረገ መሆኑን የገለጹ ሲሆን ለዚህም እንደ ማሳያም በፊት የተወሰደውና የይገባኛል ጥያቄ እየተነሳበት ያለው የሻሸመኔ ጉዳይ እልባት ሳይሰጠው በቅርቡ ደግሞ ወንድ ወገነት የተባለው አካባቢ ከሲዳማ ክልል ተነጥቆ በኦሮሚያ ክልል መጠቃለሉ ሳያንስ የሲዳማ ክልልና የሐዋሳ ከተማ ድምቀት የሆነው የሐዋሳ ሐይቅም በኦሮሚያ ክልል የቱሪዝም ቢሮና ቪዚት ኦሮሚያ በተባሉ የክልሉ መንግስት በሚያንቀሳቅሳቸው መስሪያ ቤቶች በኩል የኦሮሚያ ክልል አካል እንደሆነ ተደርጎ አዳዲስ ተረኮች እየተፈጠሩበትና ለቱሪስቶችም የተሳሳተ መረጃ እየተሰራጨበት መሆኑን ያክላሉ። ቅሬታ አቅራቢዎቹ ያነሱት ስጋት በትክክልም በግላጭ እየታየ ነው የሚሉ በኦሮሚያ ክልል ከፍተኛ ኃላፊነት ላይ ያሉ የመረጃ ምንጮች እንዳሉት ከሆነ ደግሞ ጉዳዩ በእርግጥም በክልሉ ፕሬዝዳንት ሽመልስ አብዲሳም ልዩ ትኩረት ተሰጥቶበት እየተሰራ መሆኑን ገልጸው የሲዳማን ሕዝብ ብቻ ሳይሆን የደቡብ ክልል ሕዝብን ትኩሳት ለመለካት በሚል እንደ ፕሮጀክት ተይዞ የነበረው ወንድ ወገነትን የመጠቅለሉ ጉዳይም ያለምንም ኮሽታ በጥሩ ሁኔታ መጠናቀቁን ተከትሎ ፕሬዝዳንት ሽመልስ አብዲሳም ወንድ ወገነት ላይ የተጀመረው ውጤታማ ነው፣ በአስቸኳይ ክልሉን ማፍረስ አለብን ሲሉ ለካቢኔያቸው አስቸኳይ ትእዛዝ መስጠታቸውንም አክለው ገልጸዋል። ከዚሁ ጋር በተያያዘ ደግሞ የሀገሪቱ አንጋፋና ግዙፍ መካነ እንስሳት የሆነው ነጭ ሳር ብሔራዊ ፓርክም በተነሳበት የይገባኛል ጥያቄ ምክንያት የህልውና አደጋ እንደተጋረጠበት ተሰምቷል። በደቡብና ኦሮሚያ ክልል አዋሳኝ ላይ የሚገኘው ነጭ ሳር ብሔራዊ ፓርክ በክልሎች የይገባኛል ጥያቄ ምክንያት የህልውና አደጋ እንደተጋረጠበት ተገልጿል። ፓርኩ ከአጎራባች አካባቢዎች የመጡ ከ1000 በላይ አባወራዎች ወደ ፓርኩ ከ25 ኪሎ ሜትር በላይ ገብተው በመስፈራቸው ምክንያት 50 በመቶ የፓርኩ ይዞታም ከታቀደለት ዓላማ ውጪ እየሆነ ይገኛልም ተብሏል። ሰፋሪዎቹ በተከለለው በፓርኩ ክፍል መኖሪያ ቤትና የትምህርት ቤቶችን ገንብተዋል። በሚያሰማሯቸው የግጦሽ እንስሳት አማካኝነትም ጥብቁ እንደን እየወደሙ እንስሳቱን እያደኑ ሌሎችን የፓርኩን ህልውና የሚፈታተኑ ተግባራትን እየፈጸሙ በፓርኩ የተጠለሉ ብርቅዬ እንስሳት ላይም የመጥፋት አደጋ እንዲጋረጥ ማድረጋቸውን የጋሞ ዞን መንግስት ኮሚኒኬሽን አሳውቋል። የዞኑ የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ ታከል ሀሚሶ ፓርኩ በ1966 ዓ.ም እንደ ተቋቋመ አንስተው እስከ 1983 ዓ.ም ድረስ በደቡብ ኢትዮጵያ ክልል በጋሞ ዞን አስተዳደር ይተዳደር እንደነበር ተናግረዋል። በፓርኩ ውድመት ቅሬታ የተነሳባቸው ሰፋሪዎች ከ1983 ዓ ም በኋላም ከኦሮሚያ ክልል ምዕራብ ጉጂ ዞን የፈለሱ ናቸውም ብለዋል። አክለውም በፓርኩ ውስጥ ያሉ እንደ ዜብራ ያሉ እንስሳትን ለማየት በፓርኩ ውስጥ በትንሹ 30 ደቂቃ መጓዝ እንደሚጠበቅ ጠቁመው ይህም የሆነው እንስሳቱ መኖሪያ ቤታቸውን ተቀምተው በመሸሻቸው ነው ሲሉ ተናግረዋል። የመምሪያው ኃላፊ አቶ ታከለም የፓርኩን ነባር ወሰን ለማስጠበቅ ህገወጥ ሰፋሪዎችን በማስወጣት ሌላ አካባቢ ለማስፈርና ፓርኩን በአግባቡ ለማልማት ከኦሮሚያ ክልል ባለድርሻ አካላት ጋር የመግባቢያ ሰነድ ቢፈራረሙም ወደ ትግበራ አለመግባቱ ለህገወጥ ሰፋሪዎቹ መስፋፋት ዋነኛ ምክንያት መሆኑን ተናግረዋል። አሃዱ የጋሞ ዞንን አቤቱታ በመያዝ በኦሮሚያ ክልል የምዕራብ ጉጂ ዞን የመንግስት ኮሚኒኬሽን መምሪያን ስለ ጉዳዩ አነጋግሯል። የመምሪያው ኃላፊ አቶ ዳዊት ዘለቀም በሰጡት ምላሽም ወደ ፓርኩ የገቡ ሰፋሪዎች መኖራቸውን እንደማያውቁና ፓርኩ በክልሉ ከሚገኙ የቱሪስት መዳረሻዎች መካከል አንዱ እንደሆን ተናግረዋል። ነዋሪዎቹ ከአጎራባች ክልሎች በህገወጥ መንገድ ገብተዋል የሚለው መረጃም ፈጽሞ እየተሳሳተ እንደሆን የገለጹት ኃላፊው ነዋሪዎቹ የሚገኙትም በነባር ይዞታቸውና በክልላቸው ነው ብለዋል። ነዋሪዎቹን ወደ ሌላ አካባቢዎች ለማስፈር እየተካሄደ ስምምነት ስለመኖሩ እንደማያውቁም አክለው ተናግረዋል። አሃዱ በሁለቱ ክልሎች የይገባኛል ጥያቄ ምክንያት አደጋ ላይ የወደቀውን የፓርኩን ህልውና ጉዳይ ለማጣራት የኢትዮጵያ የዱር እንስሳት ጥበቃ ባለስልጣንን ጠይቋል። ፓርኩ በሁለቱም ክልሎች የሚገኝ መሆኑና ህገወጥ የደን ጭፍጨፋና አደን እየተካሄደበት እንደሚገኝ ማምነው የሚነሳበት የባለቤትነት ጥያቄ በጥናት ያልተረጋገጠ ነው ሲሉ የባለስልጣኑ ምክትል ዳይሬክተር አቶ ሰለሞን መኮንን ምላሽ ሰጥተዋል። ከምዕራብ ጉጂ ዞን ህገ ወጥ ሰፋሪዎች መኖራቸውን የገለጹት አቶ ሰለሞን ቦታው የሰፋሪዎች ነባር ይዞታ ነው የሚለው ግን የተሳሳተ መረጃ እንደሆነ አብራርተዋል። የባለስልጣኑ ምክትል ዳይሬክተር አያይዞም ከዚህ በፊት በሁለቱም ወገን የሚነሱ ጥያቄዎችን ለመፍታት የጋራ የምክክር መድረክ መዘጋጀቱን አስታውሰው ለችግሩ ዘላቂ መፍትሄ ለመስጠት እየተሰራ ይገኛልም ብለዋል። በዚህ ወደ ቀጣዩ መረጃችን ንለፍ። ኔታንያሁ ጦራቸው ተጨማሪ የጋዛ መሬቶችን እንዲቆጣጠር አዘዙም። ከአወዛጋቢው ትራምፕ ጋር ጋዛን ከፍልስጤም ነጻ የማድረግ እቅድ የያዙት የእስራኤሉ መሪ ሰራዊታቸው እቅዱን ተግባራዊ እንዲያደርግ ማዛቸው ተሰምቷል። እስራኤል ጦሯ በጋዛም ተጨማሪ ግዛቶችን እንዲወር አዛለች። የእስራኤል መከላከያ ሚኒስተር ሐማስ የተቀሩትን ታጋቾች በሙሉ እስካለቀቀ ድረስ ወታደሩ በጋዛም ተጨማሪ ቦታዎችን እንዲወር እንዲሁም የተወሰኑ ክፍሎችን በቋሚነት እንደሚዝም ተናግረዋል። እስራኤል ካትስ የሀገራቸው ወታደሮች በጋዛ የጀመሩትን የእግረኛ ጦር ጥቃት በህይወት ያሉና የሞቱ ታጋቾች እስኪመለሱ ድረስ አጠናክረው እንደሚቀጥሉም ተናግረዋል በጋዛ ከሚገኙ 59 ታጋቾች መካከል 24ቱ በህይወት አሉ ተብሎ የሚታመን ሲሆን ሁለተኛው የተኩስ አቁም ስምምነት ላይ የተደረገው ድርድር ውጤት ባለማምጣቱ እጣፈንታው አጠራጣሪ ሆኗል ከጥር ወር ጀምሮ ሲተገበር የነበረው የተኩስ አቁም ስምምነት በዚህ ሳምንት እስራኤል በጋዛ የጀመረችውን የምድር ዘመቻና የቦምብ ጥቃት ተከትሎ በይፋ አብቅቷል። በጋዛ ሰርጥ ያለው ሁኔታን አስመልክቶ የተባበሩ መንግስታት የፍልስጤም ስደተኞች ኤጀንሲ ባልደረባ ሳምሮዝ በመላው ጋዛ ፍጹም ተስፋ አስቆራጭ ነገሮች ናቸው የሚከሰቱት፣ በጣም ያሳዝናል ሲሉ ተናግረዋል። እስራኤልና አሜሪካ ሐማስን የተኩስ አቁም ስምምነቱን ለማራዘም የቀረበውን ሐሳብ ውድቅ አድርጓል ሲሉ ይከሳሉ። ሐማስ በበኩሉ ከአደራዳሪዎች ጋር በሙሉ ኃላፊነትና ታማኝነት እየተወያየው ይገኛሉ ብሏል። ይሁን እንጂ ካትዝ ዓርብ ዕለት በሰጡት መግለጫ ሐማስ በእንቢተኝነት በቀጠለ ቁጥር በእስራኤል ስር የሚቆየው ግዛት እየጨመረ ይሄዳል ብለዋል። ካትስ አክለውም ሀገራቸው አሁንም በዩናይትድ ስቴትስ ሉክ ስቲቭ ዊትኮቭ የቀረበው ምክረ ሐሳብ ላይ በህይወት ያሉና የሞቱ ታጋቾችን በመካከላቸው የተኩስ አቁም ኖሮ በሁለት ዙር መልቀቅ በሚለው ሐሳብ ላይ ተስማምታለች ብለዋል። ታጋቾቹ እስኪለቀቁና ሐማስ እስኪሸነፍ ድረስ በአየር፣ በባህር፣ በየብስ ውጊያዎችን በማድረግ ትግላችንን አጠናክረን እንቀጥላለን ብለዋል የመከላከያ ሚኒስትሩ። በተጨማሪም እስራኤል የዩናይትድ ስቴትስ ፕሬዝዳንት ትራምፕ የጋዛ ነዋሪዎችን በፍቃደኝነት የማዘዋወር እቅድ ተግባራዊ ታደርጋለች ብለዋል። ትራምፕ ሀገራቸው የጋዛን ሰርጥ እንደገና እንድትገነባና 2 ሚሊዮን ፍልስጤማውያንን በዘላቂነት ለማንሳት እንደሚፈልጉ ተናግረው ነበር። የፍልስጤም ባለስልጣናትና ሐማስ ጋዛ አትሸጥም ሲሉ የተባበሩ መንግስታት ድርጅት በበኩሉ ማንኛውንም ዜጋ ከሚኖርበት ግዛት በግዳጅ ማፈናቀል በዓለም አቀፍ ሕግ የተከለከለና ከዘር ማጽዳት ጋር አቻ ነው ሲልም አስጠንቅቋል። በአሜሪካ በኳታርና በግብጽ የተመራውና ለወራት የዘለቀው ድርድር የተኩስ አቁም ስምምነትን በሦስት ደረጃዎች አቅርቧል። እስራኤልና ሐማስ የእርቁን ስምምነት ከመጀመሪያው ምዕራፍ ባለፈ እንዴት መውሰድ እንዳለባቸው መስማማት አልቻሉም። አሜሪካና እስራኤል እየተጀመረውን የተኩስ አቁም ስምምነት ለማራዘም ባቀረቡት ሐሳብ ምክንያት ድርድሩ ባለበት ሊቆም ችሏል። ሐማስ ለውጡን ውድቅ በማድረግ እስራኤል ከስምምነቱ ለመሸሽ ያደረገችው ግልጽ ሙከራ ነው ብሏል። ማክሰኞ ዕለት እስራኤል በጋዛ ሰርጥ ከፍተኛ የአየር ድብደባ መክፈቷን ተከትሎ ከ430 በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስትር አሳውቋል። ይህም የተኩስ አቁም ስምምነቱ እንዳከተመለት አሳይቷል። የእስራኤል መንግስት ቃል አቀባይ ዴቪድ ሜንሰር ሐማስን በመወንጀል ቡድኑ እያንዳንዱን ታጋቾች የማስለቀቅ ስምምነቱን ውድቅ አድርጓለን ብለዋል። አርብ ዕለት በተባበሩ መንግስታት ድርጅት ተጠባባቂ የአሜሪካ አምባሳደር ሐማስን ለቀጠለው ግጭትናም እንደገና ለጀመረው ጦርነት ተጠያቂ አድርገዋል። ዶሮቲሺያ ለተባበሩ መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ሐማስ የመሸጋገሪያውን ምክር ሐሳብ ቢቀበል ኖሮ እያንዳንዱ ሕይወት መጥፋቱ ይቀር ነበር ብለዋል። ሐማስ ለድርድሩ መቋረጥ ኃላፊነት እንደማይወስድ በመግለጽ በተሳትፎ እንደቀጠለ መሆኑንና ከአደራዳሪዎች ጋር በሙሉ ኃላፊነትና በታማኝነት እየተሳተፍኩኝ ይገኛለሁ ብለዋል። ሐማስ በቴሌግራም ገጹ ላይ ባሰራጨው መግለጫ የእስረኞች ልውውጥን ለማድረግ የሚያስችልና የእስረኞች መፈታትን የሚያረጋግጡ እንዲሁም ለቀው እንዲወጡ የሚያስችሉ የእስራኤል ጦር ከጋዛ ሰርጥ ቦይትኮፍን ሆነ በሌሎች በቀረቡ ምክር ሐሳቦች ላይ እየተወያየ ነው ሲልም ጽፏል። ካትስ በመግለጫቸው የእስራኤል መከላከያ ሰራዊት ኢላማ ከሚያደርጋቸው አካባቢዎች ሰላማዊ ሰዎች እንዲወጡም ተናግረዋል። ነዋሪዎች አካባቢያቸውን ለቀው እንዲወጡ ከዚህ ቀደም የተሰጡ ትእዛዞች በፍልስጤማውያን ቤተሰቦች ዘንድ አለመረጋጋትን ፈጥረዋል። አብዛኞቹ ፍልስጤማውያን በጦርነቱ በተደጋጋሚ እየተፈናቀሉ ሲሆኑ አሁን አስተማማኝ የሚሉት ቀያቸውም አማራጭ የለውም። እስራኤል በሐማስ ላይ ጫና ለመፍጠር በመጋቢት ወር መጀመሪያ ላይ ወደ ጋዜ የሚገቡትን የምግብ የነዳጅና የሕክምና አቅርቦቶች ሙሉ በሙሉ አግዳለች። እንደ አውሮፓውያኑ የዘመን ቀመር ጥቅምት 7 ቀን 2023 ሐማስ በእስራኤላውያን ላይ ድንገተኛ ጥቃት ፈጽሞ 1200 የሚጠጉ ሰዎች ሲሞቱ 251 ደግሞ ታግተዋል። ይህንንም ተከትሎ የእስራኤል ጦር ሐማስን ለማጥፋት በሚል በጋዛ ሰርጥ ዘመቻ ከፍቷል። ከዚያን ጊዜ ጀምሮ በጋዛም ከ49500 በላይ ፍልስጤማውያን መገደላቸውን በሐማስ የሚመራው የጤና ሚኒስትር የገለጸ ሲሆን በሰርጡ የሚገኙ መኖሪያ ቤቶችና መሠረተ ልማቶች ላይ መጠነ ሰፊ ውድመትም እየደረሰ ይገኛል። ውድ ቤተሰቦች ለሰዓቱ ብታደምጧቸው ብለን ያዝንላችሁ አሁናዊ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። አዲስ ኒውስን ሰብስክራይብ፣ ቪዲዮን ላይክ በማድረግ አጋርነቱ እንዲገልጹልን እየጠየቅን በሌሎች ወቅታዊ መረጃዎች እስክንገናኝ ሰላማችሁ ይብዛ በማለት ከወዲሁ እንሰናበት።